አህለነለ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተመልካቾች ባላችሁበት ያላ ሰላሙዝነት ረድተ ም ከመግ እንደተመለከታችሁት አነጋገሪ ተወደዶ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ላ እነዚህ ቪዲዮዎች በጋራ እንመለከታለን። እንዲሁም ደግሞ በጣም አሳፋሪ ተግባራቶች እየተመለክት ነው። ሙስሊም ወንድሞቻችን ወዴት እያመሩ ነው? ኡስታዞችን ጭምር በአደባባይ እየተሳደቡ ያለበት ሁኔታ ነው። ከመግባ እንደተመለከታችሁ እጅግ የሚያሳዝን ነገር ነው። ለማንኛውም የተለያዩ ግርባሮች ሆነ ቀብላ ላይክ እያደረጋችሁ ሀሳብ ና ሰታችሁ እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ከምንጭም በላይ ይህን ቪዲዮ ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት። ቀጥሳ ወደ ቪዲዮ አለፍኩላችሁ። በጣም ሰቃዩና ጎበዙ ተማሪ ራሱን አጠፋ። በጋራ እንመልከት። ለምንድነው ራሱን ያጠፋው? በተስፋ መቁረጥ ምክንያት ራሱን ያጠፋው ወጣት መነጋገሪያ ነው። በትምህርቱ የተመሰከረለት ምን ያህል ተስፋዬ በኋላ የታስወዶ ዩኒቨርሲቲ በአርቲክቸር የትምህርት ዘርፍ በከፍተኛ ውጤት የተመረቀ ሲሆን ለአራት ዓመት ያህል በብርታት ስራ ፍለጋ ተንከራቶ ስራ ሲያጣ በዛሬው እለት ራሱን አጥፍቷል። በሲዳማ ክልል ኗሪ የሆነው ምን ያህል ተስፋዬ ከመሞቱ በፊት እንዲህ ብሏል። ስራዎች ሁሉ የዘመድ ናቸው፣ ምንም ጀግና ብትሆን ሰው ከሌለህ እና የድሃ ልጅ ከወንክ ዋጋ የለህምን ብሏል። እዚህ አይነት ተስፋ መቁረጦች አላስፈላጊ ናቸው። የሰው ልጅ በቀላሉም ቢሆን መኖር ይችላል። ለማንኛውም ነፍስ ይማር። በጣም እጅግ የሚያሳዝን መረጃ ነው፣ ምክንያቱም ብዙዎቻችን ላይ የተስተዋል በአንድ ሀገራችን እንደዚህ ነገራቶች እየተበራከቱ ያለበት ሁኔታ ነው። ስራ በማጣቱ ምክንያት እራሱን አጠፋ። ተመልከቱ፣ በጣም ጎበዝ፣ በጣም ሰቃይ ተማሪ ነው። እኛ አካባቢ እንደዚህ ነገራቶች ይሻላሉ። ከኛ ጋር የተመረቁት ተማሪዎች ወላ ጓደኞች ማለት ነው እስካሁን ድረስ ስራ አላገኙም፣ አራት ዓመት ገደማ አካባቢ ልክ ይሄ ልጅም አራት ዓመቱ ከተመረቀ እንግዲህ፣ በጣም በከፍተኛ ደረጃ ውጤት አንጡ ማለት ሰው ከሌላችሁ፣ ዘመድ ከሌላችሁ መስሪያ ቤት ላይ አትቀጠሩም። ብዙ ቦታ ላይ የሚስተዋል ችግር ነው። እንዲሁም ደግሞ ባንከሮች፣ እነዚህ ባንክ የሚገቡት ተማሪዎች በነገራችን ላይ መቶ ሺህ ኦቨር፣ በጣም ከዛ በላይ እየከፈሉ ነው የሚገቡት ማለት ነው፣ ጉቦ እየሰጡ በተለይ ወደ አዲስ አበባ ምናምን ትልቅ ከተማ ላይ ስራ ለመቀጠር ብዙ ብር ተከፍለው ነው የምትቀጠሩት። የድሃ ልጅ ግን እንደዚህ ችግር ውስጥ እየገባ ራሱን ይጎዳል ማለት ነው። ነገ ምንም ያክል በህይወታችን ከፍተኛ ደረጃ ችግር ቢገጥምን፣ እባካቸው እራሳችን ልናጠፋ አይገባም። ወላሂ በተለይ ሙስሊሞች ማለት ነው ራስን ማጥፋት ወደ አላህ ስትሄዱ ተመልከቱ እንግዲህ ከባድ ወንጀልም ጭምር እንደሆነ ታውቃላችሁ ብዬ አስባለሁ። የትኛውም ሰዓት ምክንያቱም ነገ ሌላ ቀን ነው። ዛሬ የምንኖረውን ህይወት ትናንትና ስንፈልገው ነበረ። ስለዚህ ዛሬ የምንፈልገው ህይወት ደግሞ ነገ እንኖራለን። እንሻላ አበያት የትኛውም ቅጽበት ራሳችን አናጥፋ። እንዲሁም ደግሞ ነገራቶች ቢስተካከል በተለይ ከስራ ጋር ተያይዞ ከመንግስት ጋር ተያይዞ ችግሮች ቢቀረፉ ባይኒማቱ። በዚህ ጉዳይ ላይ ሀሳባችን ስጡ። ወደ ሌላኛ ቪዲዮ አልፍኩላቸው። እስቲ ዛሬ አላህ ልናስደስት። ወላሂ ከምር ነው ምላችሁ። የትም ሩካት ሄዱ፣ አላህ በእኔና በአንተ መመለስ አላህ ይደሰታል። ምን መሰለ ወንድም፣ ይህን መልክት ለሚያስፈልገው ጓደኛ አላክለት። አላህ ስብሃነሁ ወተዓላ እኔ እናንተ ከወንጀል ጠርተን ወደሱ በመመለሳችን ይደሰታል ይደሰታል። አላሁ አሸዱ ፈርሐተን ቢተውበት ዓብዲ። እጅጉም በጣም ከአላህ ስብንላ ንግግር ቀልቢን የሚያረጋጋት። ዛሬ አንድ ልንገር፣ አንተ ባራዊ አንተ ወንጀልን በማታም በቀንን ትሰራለህ። እኔ አንተም ወንጀል በማታም በቀን ምምራለም። አላሁ አክበር ሐቢቢ፣ እኔ እናንተ መመለሳችን አላህ ይደሰታል እያልኩ እኮ ነው። አስቡ፣ እኔ እናንተ ደካማ ባሮች፣ አላህ በእኔ እናንተ መመለስ አላህ ሲደሰትብንባልን ወደ አላህ እንመለስ። ያ አላህ ይህን ያክል እንግዲህ መሀሪ የሆነ ጌታ ነው ያለን። በቀንም በማታም የምንሰራውን ወንጀል በቀንም በማታም አላህ ይምርልናል። ስለዚህ ሁላችንም አላህ እናስደሰተው፣ አላህ እንዲደሰትብን ማለት ነው። አላህ በኛ ላይ ሲደሰት አስባችኋል? ሱብሀና አላህ እኛ በሱ ላይ ምን ያክል ነው የምንደሰተው? እሱ ደግሞ በእኛ ላይ ይጥብድር ማለት ነው። ወደ አላህ በመመለሳችን ምክንያት አላህ የሁላችንም መጨረሻ ያሳምርልን። አላህ ያግራልን ለማተወዳለው የጀማ ሙቀት በጣም ሊገለን ነው። ይሄ ጉዳይ ሁላችን የሚመለከታል። እስኪ በጋራ እንመልከት። ከሰለምቶች ጋር ተያይዞ እህታችን ሶፊ ያስተላለፈችው መልእክት አለ። ብዙ ጊዜ እኔ አካባቢ ያሉ ሰዎች የሰለምት የሚለውን ወርድ ብዙ አንወደው፣ ወደ እስልምና የመጡ እህቶች ወንድሞች እያልን ነው የምናወራው። ወደ ሂዳያው የተመሩ የተመጡ እያልን እናወራለን። ሰዎች ልክ ወደ እስልምና ሲመጡ በጣም ነው የምንደሰተው። እንኳን ደህና መጣችሁ እንላቸዋለን። ያው ቃሉን ብቻ ማለት ነው ከደስታችን ብዛት ራሱ ወይኔ ሰለመ የሰለመ ከሌ እኮ እንደዚህ ሆነ እያደ እናውራለን። ለብዙዎች ከመጡ በኋላ ልክ ግን መምጣታቸው ከተረጋገጠ በኋላ እና መኖር ሲጀምሩ ግን ዞር ብለን አናያቸውም። ትልቁ ክፍትታችን እሱ ነው ብያ አምናለሁኝ። ሲመጡ የኖሩበት ማህበረሰብ አለ፣ ቤተሰብ አለ፣ ብዙ ነገራቸውን ጥለው ነው የሚመጡት ከመጡ በኋላ ግን እኛ እንቀበላቸውም። ወደ አዲስ ነገር ነው የመጡት። ማህበረሰቡ ለነሱ አዲስ ነው፣ እስልምና የሚባለው በራሱ ህይወቱ በራሱ አዲስ ነው፣ እያንዳንዱ ነገር አዲስ ነው እና ከሆነ ምዕራፍ ወደ አዲስ ምዕራፍ ነው የሚሻገሩት። በዚህ ሽግግር ውስጥ እንግዲህ አላህ እንዳለ ሆኖ እንደ ሰው ግን የመጣችሁት እዚህ ጋ ነው እና እንኳን ደህና መጣችሁልን፣ ምን እናግዛችሁ፣ ምን እናድርግላችሁ፣ ምን ያስፈልጋችኋል ብለን ግን ምንጠይቃቸው ነገሮች የሉንም። ይሄ ክፍተታችን ወላሂ ሁሌ የሚነገረን ግን የማናስተካክለው ነው። እንዴት ነው የሚስተካከለው? በተለይ በራሱ ለእኔም መልሱ ይከብደኛል። አሁን አይደለም ሰዎች ወደ እስልምና መምጣት የጀመሩት፣ አሁን ላይ በደንብ ተጋኖ ስለወጣ ነው እንጂ ከበፊትም ጀምሮ ሰዎች በተለያየ መንገድ አላህ ስብሃነ ወተዓላ ሂዳያውን ሰጥቷቸው ወደ እስልምና ይመጣሉ። ነገር ግን ከመጡ በኋላ ፀንተው እንዲቆዩ የሚያደርግ ነገር የለንም፣ በተለይ በባህሪያችንም በአቀባበላችንም እነሱ ላይ የደረሰው ፈተና እኛ ላይ ቢደርስ ራሱ መቆየትና መጽናት እንችላለን ወይ የሚለው ትልቁ ጥያቄ ሆኖ ሳለ እነሱ ግን በዛ ሁሉ መከራ ውስጥ እያለፉ አይዟችሁ ማለት እንኳን አንችልም። ለምንድነው እህቶቻችን፣ ወንድሞቻችን አይዞን እማንለው የሚለው የሁላችን ይመለከተናል። ስለዚህ የሚገርም ሀሳብ አቅርባለች። እንግዲህ ወላሂ እነሱ ላይ የሚደርሰውን ፈተና እኛ ላይ ቢደርስስ ብለን ቆም ብለን ልናስም እንችላለን። በተለይ አሁን የኔ መንገድ ላይ ቀርበው የሚመጡ ወንድሞች፣ ሱብሃን አላህ ምን አይነት ፈተና ውስጥ እንደነበሩ ስንት ነገር ችለው እንዲሁም ደግሞ እስልምና ላይ ከገቡ አሁን ድረስ እኔ ራሱ የማውቃቸው በግላሌ ማለት ነው ብዙ ችግር መከራ የሚገጥማቸው እህቶች ወንድሞች አሉ፣ ግን ጽናታቸው ይለያል፣ ወላሂ ይለያል። አላህ ይጨምርላቸው። ስለዚህ ይህን ነገር ሁላችንም ትኩረት ሊሰጥ ይገባል፣ እንደ ተቋምም ጭምር ብዬ አስባለሁ። እንደ ማህበረሰብ ደግሞ እንግዲህ በዙሪያችን ያለን ሰዎች አዲስ ሰለምቴዎችን ከጎናቸው እንድንቆም የሚያሳይ ትልቅ መልእክት ነው ብዬ አስባለሁ። በዚህ ጉዳይ ላይ ሀሳባችሁን አስቀምጦ የሚገርም ሀሳብ ነው። ኢንሻላህ ወደ ሌላኛው ቪዲዮ አለፍኩላቸው። እጅግ እጅግ በጣም የደነገጥኩት ወላሂ ይህንን ቪዲዮ ስመለከት ከራሱ አንደበት ላይቭ ላይ ቁጭ ብሎ ሞቅ ሞቅ እያደረገው ጭምር በምንድን የሚያሞቁት በኮመንት ኮመንት እንዲህ እንዲህ እንዲህ ሲሉት እሱን ሲያበረታቱት ብዙ ነገር ሲናገረ፣ ኡስታዝን ጃሂል ሲል ነበረ። ኡስታዝን ዱርዬ ኡስታዝ ሲል ነበረ። ሱብናላህ አብዱራሂም ነው አብዱራሂም ነው። ለገንዘብ ብሎ ዩቲውብ ላይ እየሸቀለ ያለው አብዱራሂም ነው። ወላሂ በጣም በጣም የሚያሳፍር ተግባር። ሱብሃና አላህ ከአንድ ሙስሊም የማይጠበቅ እውነታ። አንተ ያለበት መንገድ ትክክል ነው ብለታስባለ? ሁላችንም ወንጀለኞች፣ አላህ ብዙ ወንጀል ነው የደበቀልን። እናውቃለን፣ ይሄ የማይካድ እውነታ ነው። ነገር ግን አደባባይ ላይ ብዙዎች ወንጀል እንዲሰሩ የምንጋብዝ ሰዎች አላህን አንፈራም።

ዱርዬ ውስጣዞች አሉ። እዚህ ውስጣዝ ውስጣዝ የሚሰራራቸው ዱርዬዎች አሉ እና ለነሱ መልስ ነው። ቢያንስ ሲመክሩ እሺ ብለህ ለፋላህም እንዳይታዘብኝ ተቅላህም እሺ በል። ዝም በሉ። ወላሂ ልንገራችሁ፣ ወላሂ ኢስላሚክ ኮንተንት የሚሰሩ በጣም ውስን ሰዎች ናቸው። ትክክለኛ እምነት እምነቱ ላይ ፎከስ አድርጉ። እያንዳንዱ ለብር ነው እናት ወደ ለምንድን ነው ዩቲዩብ ላይ የሚለቀው ለምንድን ነው ሻህ ኡስታዝ እንትና እንደዚህ እንደዚህ አሉ አስገራሚ ነገር ብሎ ለምን ይለቀዋ ለብር ነው ዩቲዩብ ላይ ይታይለታል ገንዘቡን ያገኛል ቤተሰቡን ያስተዳድራል ዳትስ ዋይ ሰው ላይ ተመርኩዞ ገንዘብ ሜክ የሚደረገው ሰው ላይ ተመርኩዞ ፎሎወር የሚጨመረው ሰው ላይ ሰው ላይ ተመርኩዞ እንጂ ድምፅ ደምጽ ይሰማላ ይሰማችኋል ጋይስ ሰው ላይ ተመርኩዞ ፎሎወር ነው የሚሰበስቡት፣ ገንዘብ ነው የሚሰበስቡት። ትክክለኛ ኢማን ያለው ለምሳሌ ውም ባለፈው እኔ ላይ እየሰራብኝ ሰውዬ ትልቅ ዱርዬ ነው የሚቀል ነው ለእኔ ትልቅ ዱርዬ ነው የሚለው። እኔ ዓመት ወይ ሁለት ዓመት ሆኖኛል አይደለ? ከኢክራም ጋር ኮንተንት ከሰራን በጣም ቆይቷል፣ በጣም ቆይቷል። ይሄ ሁሉ ጋር እንተቀምጦ ልክ እኔ ኡምራት አድርግ በጣም ሀራም ምተሰነ እያዝናና ነው ባይዘው አሁንም እሰራለሁ፣ ወላ አሁንም እሰራለሁ። አሁን መፎጋገር ምናምን ቤት ስመሩ ማለት እንዳታገቡ አይደለም እንዳታገቡ እንዳታገቡ እያለ ነው። ማግባት ነውር ነው እያለ ነው። ነውር ነው እያልኩኝ አይደለም የቀለድኩ ነው። ነውሪ መሰለ ያገባ፣ ነውሪ አልመሰለ ያገባ ያገባ። አላህ ነው የሚፈቀደው ትዳር እና የሰው እያስተሳሰብ ነው። የኔ አይደለም እኔ ላስተመር አይደለም

እኔ እሺ ይዘኛል። ወላሂ ትንሽዬ ሰዓት ነው በቃ። ሁል ጊዜ ለጓደኞቼ እምላቸዋለሁ የሆነች ነገር አስተካክዬ። ከሰው መጥፋት ሲጀምር የታየ ነገር ጥሩ አይደለም። ርዝቅህን ሰው እያየህም አያስፈልግም ትምህርት

በአካል በጣም የሚመክሩ ሰዎች አሉ። ወላሂ ይብሬ በጣም ቁጥ እንዲሰጡ የሚመክሩ ሰዎች የሰጡ የሚቀስማል ስማርት ስታዞች አሉ። እንደው ሚዲያ በያዛቸው የሚያስቡ ይሄ ዶርም ወጣት፣ ዝም ብለሽ ጥቅምት ወልና ደግሞ እንት ተናገራለ፣ ስራ ትያዝ። ማሻአላ ተባረከ። አንታ ደግሞ እንዳትነግረው፣ አሊም አልተናገርኩም፣ ጃሂል ነው የተናገርኩ። ድርገምልሽ፣ ለምን ዘመን ነው እና ዘመን ነው ጃሂል እዚህ ተቀምጦ ዩቲዩብ ላይ እገሌኮ እንደዚህ ወንጀል ሰራ ብሎ የሚሸቅል ሰው ጃሂል ነው። ድገምላችሁ ለምን ሚሊዮን ተከታይ ኖረው፣ ለምን ቢሊዮን ተከታይ ኖረው ወላሂ አልዓዚም የትኛውም እድሜ ላይ ለምን አይኖረ? ጃሂል ነው። አላህ የሁላችንን መጨረሻ ያሳምርልን ወላሂ የሁላችንም መጨረሻ። እኔ ምንም ለማለት አልፈልግም። ኡስታዝ ሀሩ ሚዲያ እንዴት አድርጎ እየተቋቋመ እንዴት አድርጎ ለገንዘብ ብዙ ነገር አይሰራም። እንዲያጀመ አንድ ቪዲዮ ፎቶችሁን ለጥፎ ፌስቡክ ላይ ስለጻፈ እንዲሁም ደግሞ በዛ ጉዳይ ላይ ከኡስታዝ ኑሩ ቱርኪ ጋር ተያይዞ በዘውጁና ጋር ተያይዞ አንዳንድ ሰዎች የተለያዩ ያንን እስልምናውን ትዳሩን የማይፈልጉ ሰዎች ሪአክት ሲያደርጉበት በዛ መልኩ ለማስተማር ቪዲዮህን ቢጠቀም እንደዚህ ልትል ቻልክ። የራሱን ስራ እኮ መስራት ይችላል። በእርግጥም ማለት ነው ለገንዘብ ነው ተብሎ የተሰራውን እንትን ብሎ አሳይቶ ኡስታዝ ወላሂ ከሚገርማችሁ ማለት ነው ሁለት መቶ ምናምን ዶላር ትልቅ ሚዲያ ነው ጭምር ሁለት መቶ ምናምን ዶላር ነው ሲያሳይ የነበረው ኡስታዝ እንትን ማለት ነው ብዙ ነገር ተቋቋመ። ለኡማው ድምፅ የሆነ የትም ስንቱ ክልል ድረስ እየሄደ እዚህ ቦታ የሆነ ነገር ተፈጥሯል ሲባል ያንን ቦታ እየሄደ ለኡማው ድምፅ ስለሆነ ነው። ያንን ነው ከልክ ከኛ ጋር እኛ ሁሉም ነገር እንደ ራሳችን ነው፣ ምስለው ችግራችን ማለት ነው። ልክ እንደሱ ለሽቅ ላይ ይመስለዋል ማለት ነው። እሱን ሀሳብ አንስቶ ለብዙዎች ትምህርት እንዲሆን ሀሳብ ቢሰጥበት። ኢና ሊላሂ ወኢና ኢለይሂ ራጂዑን ወላሂ እጅግ በጣም ያስደነገጠኝ እዚህም ደረጃ ተደራርሰናል። ዱርዬ አንድ ወጠጤ ኡስታዝ ጃሂል ምናምን እያለ በሱ ስም እሱ ራሱ ጃሂል አላለም። እሱ ራሱ በዚህ መልኩ አይደለም የተናገረ። አንተ ከሱ በሰቆሽ እንትን ተገኘ እኮ አንተ ራስን እኮ ጥሩ መልክ ላይ እንትን ጥሩ ሁኔታ ላይ እንዳለ እያስመሰልክ እየተናገርክ እየተሳደብክ ጭምር ማለት ነው። አላህን ልንፈራ ይገባል። እጅግ በጣም ያስደነገጠኝ ይህንን ቪዲዮ ለብዙዎች አደርሱት ልክ አይደለንም፣ ሁላችንም ልክ አይደለን፣ ሁላችንም ወንጀለኞችንን እናውቃለን። ነገር ግን በዚህ መልኩ ኡስታዝን ማንቋሸሽ፣ ኡስታዝን መሳደብ ይሄ አኪሩ ዘመን የሚያሳይ ነገር ነው። ከዕለት ከዕለት ብዙ ነገር እየተመለከትን ያለንበት ሁኔታ ነው። አላህ ይጠብቀን። ወላሂ፣ አላህ ይጠብቀን። በልክ ውስጥ ተገባብቶ ብዙ ነገር ይሰራል። እልክ ብዙ ከመንገድ ያስወጣል፣ ያጀማ እልክ ማለት ነው። እና አላህን ልንፈራ ይገባል። ወላሂ እጅግ በጣም ነው የደነገጥኩት፣ ከሚገርማችሁ በላይ ማለት ነው። አላህ ያሳምርልን፣ አላህ ያሳምርልን። ባልሰማ ዝም ማለት እኮ ይሻላል እኮ ነገራቶችን። የሰው ምክር አልሰማም ካላ ባልሰማ ዝም ብሎ የራሱን ሕይወት መቀጠል መልስ ሰጥቶ በዛ ልክ እንደዚህ በውስጥ መስመር በውስጥ መስመር ስንት ነገር ነው በውስጥ መስመር እየተማከሩ ያንን የውስጥ መስመር እያወጡ እየዘረገፉ ያሉት ኢቨን ጥሩ ሰዎች የሚባሉ ጭምር ማለት ነው ተመከሩ። ነገር ግን ከዚህ ጋር ተያይዞ አንድ የማስተላለፈው መልእክት ወላሂ መርከም ነው መርከም ነው እና ክብርንም ዝቅ ማስደረግ ነው የራሳቸውን ክብር ዝቅ ማስደረግ ነው። እና ኡስታዞችም ጭምር እንደዚህ አይነት ነገር ባይናገሩ ባይኔ የራሱ ከዚህ በኋላ ማለት ነው ባይመክሩ፣ ራስን ዝቅ ማስደረግ እንደዚህ አይነት ምክንያቱም የሚመለስ ሰው እና የማይመለስ ሰው ያስታውቃል። ሲጀመር አህዋሉ ራሱ ማለት ነው ላኢላህ ኢለላህ መሐመድ ረሱሉላህ ሙቀት ለማንኛውም፣ ልሞት ነው እና በጣም ነው የሚያሳፍረው በጣም ነው የሚያሳዝነው። አላህ ይጠብቀን ወንድም ኢሳምንም እንዲሁም ደግሞ ሌሎች እህቶቻችንም እኔንም እናንተንም አላህ ትክክለኛው መንገድ ላይ ያቅናን፣ ያሳምርልን። የሰው ልጅ መጨረሻው ሲያምር ነው ቆንጆ። እና ገንዘብ ለማገኘት ብዙ ተግባር የምንፈጽም ሰዎች አሉ ከአንድ ሁለት ሶስት ጊዜ ዑምራ ሂደው ከአንድ ሶስት ጊዜ ኡምራ ሂደው ማለት ነው፣ ተመልሰው ከሴት ጋር ተቃቅፎ የሚሰሩ ሰዎች አሉ እና ቃለን እያየንም ነው። እናንተ ናችሁ ገብታችሁ ላይክ ሼር እያደረጋችሁ ገብታችሁ ኮመንት የምትሰጡት። ሰላም አሌይኩም ወራህመቱላ በረካቱ። እጅግ በጣም ነው የተናደድኩት።